ቢያንስ እኔ ምቾት ላይ አይደለሁም። አንቺ ግን እዛ አዲስ አበባ ተመችቶሽ ምቾት ላይ ምናምን ሆነሻል። ይሻል በቃ ዛው ፍሬሽ ምናምን ሌላ ሰው በቃ ትልቅ ሰው ነው። ምን ይመስላል ይሄ ንፍጣም? እሽ ቦታፍ ምን ይመስላል? የሩታ ድሮ ፍቅረኛ ነበርኩ። አንቺ ወደ ሸገር ሄደሽ ወፍረሻል ምናምን ትልቅ ሰው ሆነሻል። እኔ እንደምታይን ከስች ያለው የው እንዳልጨው ሸጣ ሙላ አስመሳይ። ሌላ ደግሞ ነጻነት መጣችና ምን ብትል ጥሩ ነው። የዛሬንን እንጂ የነገን ማን ያውቃል? ለልጅ እንግዲህ በያዘነ ልብ፣ ዛሬም እያለቀሰች መጣች እኮ። እንዲህ ዛሬ ራሱ ትካዜ ውስጥ ገብታ መጣሽ። አይዞሽ፣ እንዲህ አይዞሽ። ወንድ ተከትለሽ ሄደሽ ይኸው አልመጣም። የራስሽ ጉዳይ። እኔ ሴት ልጅ ልትወስደኝ አትችልም። ሴት ልጅ ልትጠልፈኝ አትችልም። በጃሽ ግቢ ሴትዮ ብሎሻል አይደለ? አሁን ብሎሻል። ዛሬም እያለቀሰች መጣሽ እኮ እኔ ነጻነት ነፃነት ማለት ነው። አሁን እኮ ለሰው ልጅ እንደናዘን እያደረጋችሁን ነው። እና የእውነት ተጎተሽ ቢሆን የእውነት ተበድለሽ ቢሆን ማለት ነው የምር እኔ ዛሬም ነገም ቢሆን እኔ ከጎንሽ ቆም ነበርና፣ አታስመሲ፣ አታስመሲ ሴትነትሽን፣ ቆፍጠን ቆፍጠና አደርግ ሴትነታችሁ አታራክሱ፣ የምሬ ነው ብላችሁና ሴትነትሽ አራክ። ደግሞ ዛሬም እንዳለቀሰ ሰው ኧረ ሶፍት ላይ ለምን ወይ እየተባለ ነው። ቡታ ጀራ ላይ ሶፍት ይዘሽ ነው ነግሬሻለሁ። ስታ እማ ካለቀሽ ቪዲዮ ላይ ሶፍት ሶፍት እንዳይጠፋ ዋ። ቪዲዮ ሌላ ቪዲዮ ስሪ ሶፍት ከሌለበት። የምሬ ነው። በእጅሽን እንደዚህ እንደታናፈጪ ቡታ ጀራ ላይ። ጋይስ ሶፍት አለ፣ ለምን እንደማይገዛው አላውቅም። ብሩ ውድ ነው መሰለኝና እንደ እያናፈጥሽ እንደታው ታናፍጣለች። ይሄው ፊቷ ራሱ እንዳናፈጠችበት ያስታውቃል። አሁን ማን ይዘንላችሁ በማን ሞት ማን ሊያዝንላችሁ ነው እ ማን ይዘንላችሁ በዚህ በዚህ በውሸት ድራማ ማለት ነው። አይቡታጀራ አይቡታጀራ፣ የስራህን ይስጥ የስራህን ይስጥ። ያላሳየህን ጉድ እኮ የለም ያላመጣብን ጉድ የለም። ምን አይነት ጉድ ነው እናንተ? ምን አይነት ጉድ ነው? እንኳንም የቡታጀራ ልጅ ያልሆንኩ እኔ፣ እንኳንም የገጠር ልጅ ሆንኩ። የምሬ ነው ምላቸው። ከቡታጀራ በጣም የሚርቅ ሀገር ነው ምኖረው እና አላቃቸውም፣ አያውቁኝም እኮ በተለይ ማለት ነው። እና አሁን እንደተጎዳ ሰው የነገን እንጂ ልጁን ታገቢያለሽ ወንድ ልጅ ወለጅ ሩታዬ፣ በሕግ አብላክ ይሁንብሽ ወንድ ልጅ ወለጅ። አው ሴት እንዳትሆነና ወንድ ልጅ ወልደሽ እንድትድራ በአክብሮት እንጠይቃለን አ እንደዛ ነው የሚሻለው። ሌላ ምንም አይቻልም። እንደ መደረብ አይቻልም። እንግዲህ ሁለተኛ ሚስት ማድረግ አይቻልም። እና ዛሬም ድረስ ተስፋ አይቆርጥም። እንደ ሰው ልጅ ማለቴ ይሄንን አካል ሲሰደብ እራሱን ማራከስ ምን የሚሉት ነው? ቤተሰብ ራሱ አቤት እናንተ፣ የወለደችናት እረ፣ ወደዛ እናንተ፣ ምን አገባኝ ነው አሁን። እና ለማንኛውም የሩታዬ ፍቅረኛ ነኝ የሚለው ደግሞ ንፍጣም፣ እንደዚህ አንቺ እዛ ከንፈሩ ነ መጨረሻ አካባቢ አንቺ እዛ ሄደሽ ወፍረሻል ምናምን ወፍረሻል ምናምን፣ ትልቅ ሰው ሆነሻል ክዳኛለች ምናምን እያለ ነበረ ማለት ነው። አንተ አንተ ወስላታ፣ የት ሀገር ልጅ ነ የቡታጀራ ነኝ እንዳትል አንተ መረባ ህግ አምላክ፣ ረባ ህግ አምላክ። ዩቱበር በሙሉ ጠቅላላ የቡታጀራዎች እኮ ናችሁ እንዳለ የሞላችሁት በዛ ላይ ውሸት የምር ውሸት ብቻ። አይ ሩታ ሩታ ፍቅረኛ የነበረች እሺ፣ እኔ ደግሞ ምን ይላት ልበል? ጋይስ ለመፈበር እናንተ ላይክ አድርጉኝ። እንዴ የምሬን ምላች ላይክ አድርጎኝ። ቻላ እየወረደ ነው፣ እኔ እየተቀጠቀጠ ነው መሰለኝ። እኔማ ኢሜል ገብቼ ፈትሻለሁ። እንዴ አፈር ድሜ ነው ማስበላችሁ። የምሬን ምላችሁና ላይክ አድርጎኝ። እንዴ ቻላ እየወረደ መጣ። ሌሽ ሌሽ፣ ምን እያደረጋችሁት ነው እ ምን እያደረጋችሁ ፕሮፋይላችሁ እናስባችሁ ስለሚወጣ አያሳስብም እሺ አዎ በተለይ ኢትዮጵያ ያላችሁ ከሆናችሁ እዚህ ያሉትን እንኳን ቅራቅሙ አላስባቸውም ማለት ነው ዛሬ መሆን ነገ መሄድባቸዋለሁ እና ለማንኛውም እናንተ የነጻነት ደጋፊዎች እና የዛሬን እንጂ የነገን ማን ያውቃል ብላ እንግዲህ እየተናፈጠች ስለመጣች ሶፍት አዘጋጅታችሁ ጠብቋት ማለት ነው ነፍራቃ እ ፊቷን አጥፍታ ነው የመጣችሁ ያዋልቅሳለች ወይኔ እናንተ እናንተ እንደኛ አረብ ሀገር መታችሁ ብትሰሩ ልሞቱ ነው ወይስ ልትፈነዱ ነው? እንደኛ ማለት ነው። ቆፍጠን ብላችሁ እዛ ቁጭ ብላችሁ ማንነታችሁ አራክሳችሁ ከምትሰሩ የምሬት ነው ብላችሁ ይሄ አይሻልም እንዴ? ጋይ ሽንት ቤት አጥባችሁ ብታገኝ አይሻልም እንዴና? ያው አብርሃም ሲመስለኝ በቃ አልፈልግሽም፣ ሴትዮ ተፋችኝ ተፋቸኘ። እኔ ሴት ልጅ ሸገር መታ አንጠልጥለኛ ወደ ቡታጅራ ልትወስጠኝ አትችልም ሳይላት አይቀርምና፣ እንደ ዘቢልሽ ነው እንጂ እንዲመ ፊትሽ እንዲው ጭምጠት ፊትሽ እንዲፍ አድርገሽ አትመጪም። ለማንኛውም ጥሩ ጥሩ ቢዲ። ይሄ ደግሞ ያከተልሽው ማን ነው? የት አገር ጎረምሳ ነው? እሱ ደግሞ የምን ልል ነው? አንድ አብርሃም ብሎ ሊሳድር ነው የሚመጣው ወይ ሳንቺ ሩታ በሰው ህይወት ገባሽ ሊል ነው እናንተ ጉድጓድ ግቡና ማለት ነው። እናት ሳደብ የምትለዩ ልጆች አላችሁ። እኔ ወደጃ አይደለም የምሳደበው። ሲጀመር እነሱ ራሱ እየሰደቡን አይደለም እንዴ? እንዴ ነችና ወላሄ እናት አባት ራሱ አይቀራቸውም እኮ። አንቺ ዶን ቆሮ እናሽን እንደዚህ ድበል እናቴ። ምን አባታችሁ ታደርጋችሁ? እኔን ተሳደቡ። እኔን እኔ ከተናካውን ይነኝ መንካት ያለባችሁ። ሲቀጥል እኔ እውነተኛ ነገር ነው የምናገረው። ውሸት አልናገርም። ስለዚህ ምን ላደርጋችሁ? እኔ እናቴ ስትሳደባላችሁ አባቴ አባቴና እናቴ አንድ ቀን የታየ አይታችሁ ታውቃላችሁ? እ እናንተ ሰው እኮ ቢሞት እራሱ ማረፊያ የለውም። የምሬ ነው የምላቸው። እንዲሁ ትገሉታላችሁ፣ በቆም ማለት ነው። ምላሳ ሙላ እናንተ ስትሳደቡ ነው እኔ መሳደብ የጀመርኩኝ። ስድብ አስተማራችሁኝ። አዎ ስድብ አስተማራችሁኝ፣ እናቴንና አባቴን የሚነካ እንዲሁ በዛው በቻና ላይ በኮሜንቱ ሱር ነው አፈር ዲም ያስበልሽ። ደግሞ ቀልድ የለም እኔ ጋ። ከዛ በኋላ እንዲሁ ቪዲዮ እየሰራሁም ደግሞ አጥባችኋለሁ ማለት ነው። ቀልድ የለም። እሺ በቤተሰቦች አልደራደር መቼ። አዎ እና ለእንደናንተ ደግሞ ቦታ መስጠት አልነበረብንም። ነገር ግን ያው ምንም ማድረግ አይችልም። ስንሳትና ነጻነት እኔ ስንት ሰዓት ነው የምንጠብቅሽ? አሁን ስንት ሰዓት እንጠብቅሽ? አንቺ ነፍራቃ ስንት ሰዓት ነው የምንጠብቅሽ? ሩታዬ ወንድ ልጅ ስትወልድ እንሰጥሻለን። አቡ ተፋችን የምሬ ነው ምለሽ። ስትወልድ ወንድ ልጅ ከወለደች እንድርሻለን። ለነገሩ አንቺ ትልቅ ሴትዮ እንዴት ያገባ ለልጇ? ኦኦ እስከዛ እኮ ታረጃለሽ። አርባ አምስት ዓመትሽ ይሞላል። አሁን ስንት ዓመትሽ ነው? የሴት እድሜ በነገራችን ላይ በአስራ ዘጠኝ አያልፍም ጋይስ ምን ይዛብን እንደምትመጣ እንግዲህ መጠርጠር አይከፋም። እሱ ምንድነው ብላ የምትመጣው? አብርሃም እመጣለሁ ብሎ የነበረ ቃል ገብቶልኛል። ያ ሁሉ ቃል ገባልኝና ቃሉን አፈረሰ። ከዚህ ውጭ ምን ወሬ የለም። እውነቴ ነው ምላቸው። በቃ ይህንን ትለፈልፋለች። ከዚህ ውጭ ምን ልንሰማሽ ነው? ምንም አንሰማም። እና አብርሃም መሄድ አድርሶች ነበር አደለ? አድርሻ አድርሻ ነው ያለው ወይስ ለነገሩ ሩታየናት ከነጻነት ጋር ሄደዋል ለ ወደ ቡታጀራ ሄደዋል እያሉ ከዛ የሆነ ሰው እንዳውም አቤላ ነው መሰለኝ ከነጻነት ጋር ሄደዋል እያለ ነበረ ለማንኛውም በመኪናው ይመስለኛል ያደረሳት የተራነሱ ቦርታታ ይሆናላ በቃ እንደዚህ ራስ ሸነር እያራከሽ የኔ እናት ዩቲዩብ ይከፍልሻል ሞኒታይዝ አልሆነልሽም እንዴ እንደዚህ እያራከሳችሁ ራሳችሁ ፌመስ አድርጉ ማለት ነው። እኛ ቡታጀራ ስንገባ በኋላ ማለት ነው። ከዚህ ቀጥል በኋላ እንዴት እንደምናፍርባችሁ እንዲህ አጠገባችሁ አንደርስም። ፌመስ ሆናችሁ አልሆናችሁ እኛም ደግሞ ወደዳችሁ ሳይሆን በግዳችሁ ታሳድጉን ያላችሁ እዚህ ያላችሁ፣ አረብ ሀገር ያላችሁ ቀጥ ብላችሁ ሰብስክራይብ አድርጋችሁ አሳድጉን። የምሬድ ነው ምላችሁና እኔ እንዲዞር ብዬ ላይሽም አንቺ

ያይ ነፍራቂ ነፍራቂትዋ ነፍራቃ፣ አንቺ ህፃናቶች ራሱ እንደዚ አይነፋረቁም። እንደዚህ ፊትሽ ጭምድድ አድርገሻ አትምጪ። ቤተሰብ የሚባል ነገር አለ። ቤተሰብ እያፈር ለነገሩ አያፍርም። እና ለማንኛውም ውድ ቤተሰቦች ዛሬ እስኪ ቪዲዮ እንጠብቃለን። አብርሃም ወደ ሩታዬ ይሄዳል። ምናልባት ይሄድና ከዛ በኋላ ሩታዬ በቃ ነኝ ብሎ ወይም ደግሞ ባለፈው ሜሪ አላባረረችም? ለሩታ ለሩታ አብርሃም ሊያመጣ ሲሄድ የዛን የተሰራው ድራማ፣ ወይ እንደዛ ሊመጣልን ይችላል። ዛሬ ራሱ ማለት ነው፣ እንጠብቃለን። ለማንኛውም እና የሩታዬ አፍቃሪ ነኝ የምትሉ ደግሞ ፍቅረኛ የሚባል ነገር እንግዲህ በዙሪያ እንደሌለ ነው የምናውቀው። እስኪ አርፋችሁ ቁጭ ብሎ እናንተ ንፍጣ ሙላ እስኪ መጀመሪያ ራሳችሁ ቁፍጥ እናደርጉ ማለት እንደዚህ ንፍጣችሁ ምናምን አስተካክሉት። እኔ ፈጣሪ በፈጠረው ፍጡር እና ያላላገጥም ነበረ፣ ግን ካላገጥኩማ ብዙ አላገጥባችሁ ነበር። በዚህ በሁለቱ ንፍጣ የመረጂ እያሉ ነበረ ሲያወሩ ማለት ነው። ሁለቱንም ሩታ ጥፋተኛ ናት፣ ሩ ተመድላኛለች ክዳኛለች እያለ ነበረ። ለማንኛውም ሰላም ሆኑልኝ።